ግብር ውጣ ይባላል። በአማርኛ ዝም ብሎ ደፋ ደፋ አድርጎ ዒባዳን ከውኖ በቃ መሄድ ማለት ነው። ኢብራሂም ዓለይሂ ሰላም ዘንድ ሲመጡ እነዚህ መላይኮች መላይካች መላይካ መሆናቸውን አያውቅም።

ወሳኙ በግልጽ የመጣው ኢብራሂም ዓለይ ሰላም ነው። ከኢብራሂም ታሪክ መካከል ግንባር ቀደም ሆኖ የሚነሳው ከእኛ ጋር የሚያያዘው ከኛ ምልኮ ጋር የሚያያዘው የኢብራሂም ዓለይ ሰላም ከልጃቸው እስማኤል ጋር ከዓባን የገነቡበት ታሪክ ነው። እኛም ሐጅ እንግዲህ አንዱ የእስልምና ማዕዘን ነው። ሐጅ ላይ ጎልቶ የሚወጣው ኡምራ የሚባል ዒባዳ ላይ ጎልቶ የሚወጣው እዛ አካባቢ ያሉ የሚጠቀሱ ከታሪክ ጋር የተያያዙ ሁነቶች ናቸው። ለምሳሌ ስለማኡ ዘምዘም ስናነሳ ስለ ኢብራሂም ዓለይሂ ሰላም እናነሳለን። ኢብራሂም ዓለይሂ ሰላም ልጃቸውን እስማዒልን ያስቀመጡበት ቦታ አላህ ያፈለቀላቸው ለእናቲቱና ለልጁ ሪዝቅ እንዲሆናቸው፣ ከዛም በኋላ አለው አሁን ባለው ጊዜም አላህ ስብሐነሁ ወተዓላ በረከት አድርጎበት ቀጣይነት ያለው ውሃ ይሆነል። ልክ እንደዚሁ ይገናኛል ከኛ ማንነት ጋር ማለት ነው። እና ከዛ መካከል ግንባታው ነው። ከዚህ ቀደም ባለው ክፍል ላይ እንዳየነው ግንባታውን ሂደት ለሁለት እያከናወኑ ነበር። ኢብራሂም ዓለይ ሰላም ገንቢ ሆነው ኢስማዒል ዓለይ ሰላም ደግሞ ያው ድንጋዮቹን በማቅረብ ማለት ነው አጋዥ ሆነው። እዛ አካባቢ ያሉ ከኢባዳ ጋር የተገናኙ ቦታዎች ከኢብራሂም ዓለይ ሰላም ታሪክ ጋር ይገናኛሉ ብለናል። መቃሙ ኢብራሂም፣ ሐጀረል አስወድም በምንጠቅስበት ወቅት እንደዚህ ማለት ነውና።

እኛ ወደ ራሳችን ህይወት ስናመጣ ስ ስንቶቻችን ነን በየቀኑ የምናደርገውን ዒባዳ አላህ እንዲቀበለን ዱዓ የምናደርገው? ዝም ብሎ ግብሪ ውጣ ይባላል በአማርኛ። ዝም ብሎ ደፋ ደፋ አድርጎ ዒባዳን ከውኖ በቃ መሄድ ማለት ነው። እነሱ ግን ትልቅ ተግባር ለዘመናት የሚቆይ በታሪክ ሂደት ውስጥ ወሳኝ የሆነን ነገር እያሳረፉ በዛው መሀል ምን ያሉ ጌታችን ሆይ ይህን መልካም ስራችንን ተቀበለን እያሉ

ኢብራሂም አንድ ግለሰብ ናቸው። ድምፃቸው ሊደርስበት የሚችለው ነገር ግልጽ ነው። የአንድ ሰው ድምጽ ማለት ነው። የሆነ አካባቢ ነው ማይክራፎን፣ ድምጽ ማጉያ ቢኖር ራሱ ሌላውን ተሆን አሁን ያሉ ነገሮች ማለት ነው። ሊሰማ አይችልም ራቅ ባለ ሁኔታ እና እንደ ሰውኛ እሳቸው ጠይቀዋል። ምንድን ያሉት እንዴት ነው እኔ ድምፅ እንዴት ሊደርስ ይችላል? ሰዎችን ሁሉ እንዴት ላሰማ ይችላለሁ? አላቸው አላህ ግን የጠየቀው ምንድን ነው? ከሳቸው አንተ ዝም ብለህ ጥሪውን አድርግ። ማድረሱ የማን ነው የእኔ ነው ብሎ አላህ ስብሐነሁ ወተዓላ ገለጸላቸው። ጥሪያቸውን አቀረቡ። አዝዚን ፊናስ ቢልሐጅ፣ ሰዎችን ወደ ሀጅ ጥሪ ያደረጉ ማለት ነው በአንድ ሰው ድምፅ በአንድ ወቅት ማለት ነው። አላህ ግን ለሁሉም አካል አደረሰላቸው ይሄንን ነገር ማለት ነው። ከሰው ተፈጥሮ ውጭ ያለ አካል ራሱ ምላሽ እስኪሰጥ ድረስ ማለት ነው። ተክሉ፣ ዛፉ፣ ድንጋዩ፣ ተራራው፣ ይሄ ሁሉ አካል ድምፁን ሰምቶ ምላሽ እንዲሁም ደግሞ ከሰው ልጅ መካከል አላህ የወፈቃቸውና ሀጅ እንዲያደርጉ አላህ የገጠማቸውም ሰዎች ሐጅ ሲሄዱ ምንድን ነው የሚሉት? ለዚህ ጥራሽ ለዚህ ጥሪ ምላሽ እየሰጡ ነው የሚሄዱት ለበይከ አላሁመ ለበይክ፣ ለበይከ ላሸሪከ ለከ ለበይክ እያሉ ለዚህ ምላሽ አላህ እንዲሰጡ አደረጋቸው። እንዲሁ ይሄ ብቻ አይደለም። ቤቱን አላህ መጥራት እንዳለበት ከሽርክ ከአላህ አምልኮ ውጭ መጥራት እንዳለበት፣ የአምልኮ ቦታ ከዚህ መጥራት አለበት። እንደው ግንባታው ማማር ብቻ ሳይሆን እዛ አካባቢ ሰዎች አላህን ብቻ መማፀን አለባቸው። ስግደታቸው ለአላህ ብቻ መሆን አለበት። ስለዚህ ወጣሂር በይቲየ ሊጣኢፊነ ወልአኪፊነ ወሩክዕ ሱጁድ ለአጎንባሾች፣ ስጁድ ለሚያደርጉ፣ ጠዋፍ ለሚያደርጉ አካል አጥራላቸው፣ ንጹህ አድርጋላቸው በማለት ያንን ነገር መሰረት አስቀመጡ ማለት ነው። እና ይሄ ወሳኝ ሆኖ የሚመጣ ከግንባታ ሂደታቸው ጋር የተያዘ ነው። ከዛም በኋላ እንግዲህ ነቢዩ ሷለላሁ ዓለይሂ ወ ሰለም ከዛ ሁሉ ሽርክ ማስወገድ በኋላ አጥርተው የአባታቸው ኢብራሂም ዓለይሂ ሰላምን መንገድ ተከትለው ተውሒድን አስተምረዋል። ቤቱንም አጥርተውታል ማለት ነው። ሌላም ዱዓ እዚሁ ላይ ጨምረዋል። ነቢላ ኢብራሂም ወደፊት ከራሳቸው የሆነ ብዓት ፊሂም ረሱላን ሚን አንፉሲሂም የሚለው እንትንም አለ። እሱንም ዱዓ ጨምረውና ከዛ በኋላ ወደ እንትኑ እንመጣለን ይሄ ነቢዩላህ ኢብራሂም ለእንግዳ የነበራቸው አቀባበል እንግዳ በምን መንገድ ያስተናግዱ ነበረ? አላህ በዚህም በእንግዳ ተቀባይነታቸውም አላህ ስብሃነ ተዓላ ያወድሳቸዋል። እና እሱንም ታሪክ እንዳሰው እስኪ ያው ዱዓቸው መካከል ነቢዩላህ ኢብራሂም ያደረጉት ወሳኝ ነው። ዙርያ የሰውየው መልካምነት ብቻ ሳይሆን ከሱ በኋላ ስራውን የሚያስቀጥሉ መልካም ሰዎች መምጣት ስላለባቸው ዱዓ ደንዳ ያደረጉት ዱዓ ሲያደርጉ ለሀገሩም ዱዓ አድርገዋል። ለዘር ሀረጋቸውም ዱዓ አድርገዋል ማለት ነው። ወጅዓል በለደን አሚነን ሙጥመኢነን በማለት ዱዓ አድርገዋል ይህንን መሬት ይህንን ምድር መካን የተረጋጋ ሰላም የሰፈነበት ዩጅባዕ ኢለህ ተመራት ኩሉ ሸይ እንደውም አላህ ስብሓነሁ ተዓላ በሳቸው ዱዓ የተነሳ ዓለም ላይ ያለ ፍራፍሬ አትክልት ምግብ ስብሓነ አላህ መካ ሚሄድ ሰው እማያገኘው ፍራፍሬ እማያገኘው ፀጋ የለም ማለት ነው አገሩ ምድረ በዳ ነው ይታወቃል ዝናቡ ምኖ የሚያምርት አካል አይደለም። አላህ ስብሐነው ተዓላ ግን ይህን ነገር ነቢዩላህ ኢብራሂም ዱዐ አማካኝነት የተረጋጋ ሰዎች ሁሉ ልቦቻቸው ወደዛ የሚፈልገው አይነት ሀገር ነው ሁሉም አማኝ የትኛውም ዓለም ጫፍ አሜሪካም ይሁን አውሮፓም ይሁን አፍሪካም የትኛውም ሀገር ይሆን ልቡ ሁልጊዜ አማኝ በመሆኑ ሰበብ መካ እንደው ታያለህ እኮ በቴሌቪዥን ሰዎች እያዩ ቀጥታ ስርጭት ከመካ የሚተላለፈውን ነገር ትክ ብለው እያዩ የሚታይ ነገር ብዙ አይኖርም እንደው እንደምናየው ግን ልባቸው ወዴት ነው? እንደው መቼ ነው አላህ ጌታዊ ሆይ ወደ ያንን ዚያራ የምትወፍቀኝ? ብለው ልባቸው እንዲንጠለጠል ያደርጋል። ስለዚህ ለሀገሩም ዱዓ አድርገዋል፣ ለልጆቻቸውም ለዘር ሀረጋቸውም ዱዓ አድርገዋል ማለት ነው። ቁርአን የሚያነብላቸው የጌታቸውን መልእክት የሚያነብላቸው ከቆሻሻ የሚያጸዳቸው የሆነን የዘር ሀረግ ላክልኝ ወይም ደግሞ አንሳ ከነሱ ከነሱ መካከል የሆነን በማለት ነቢ ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል። በኢብራሂም ዓለይሂ ሰላም በኢስማዒል የዘር ሀረግ ብቸኛው መልክተኛ ብቸኛው ነቢይ መደምደሚያ የሆኑትና

ወሬው ደርሶሃልን? በማለት አላህ ሱብሓነሁ ወተዓላ ያወሳል። እንደ ጥያቄ ያመጣና ሰው እንዲጓጓ ማለት ነው። ምን አይነት ታሪክ ነው ኢብራሂም ዓለይሂ ሰላም እና እንግዶቹ ምን አይነት ነገር ነበራቸው የሚለውን ነገር ለማየት ማለት ነው። እና አላህ ሲያልቃቸው ነው እንግዲህ። ብዙ ነገር አላህ ፈተናቸው ብለናል ባለፈው ክፍል። ብዙ ፈተና አድርሶባቸዋል። ልጅ አጥተው መቆየታቸው ፈተና ነው። አግኝተው ደግሞ ለመስዋዕትነት ማቅረባቸው ይሄ ሁሉን ሲተካቸው አላህ ምን አለ? መላይካን የተከበሩትን አላህ ዘንድ የተከበሩ ባሪዎች መላይኮች ናቸው። የተከበረን እንግዳ አላከላቸው። እንግዳም እኮ ቦታ አለው። ሰው እኮ የራሱ ሚዛን አለው አይደል? ሁሉም ሰው ሲመጣ እንደው በእኛም ሁኔታ ሁሉ እይታ ይኖረንም እኮ የተከበረ እንግዳ ዛሬ ጥቁር እንግዳ የሆነ ብቻ አለ ትልቅ ሰው መጥቷል ተብሎ መንገድ እኮ አንዳንድ የሚገዛጋበት ሁኔታ አለ። በምናየው ትልቅ እንግዳ ሲመጣ የሆነ አካባቢ ለምሳሌ የውጭ ሀገር እንግዶች ሲመጡ አሁን ለምሳሌ አሁን ፕሮግራማችን በምንቀርጽበት ሰዓት ከተማ ውስጥ ትላልቅ እንግዶች አሉ። እንደ እንግድነት ይህን ሀገር ከተለያየ የአፍሪካ ሀገራት ምተው ስብሰባ ለማድረግ ከተማችን ውስጥ የሚገኙ መሪዎች አሉ። እንደ ሀቂቃ ካየናቸው እንግዳ ናቸው። ለዚህ ሀገር ጉዳያቸውን ለማስፈጸም ነው የመጡት አይደለ። የሆነ ቅበላው የተለየ ይሆናል። ማንም ሰው እንደሚመጣ አይደለም።

እስሓቅ የሚባል ከኢስሐቅ በኋላም ሌላ ልጅ የሚከተልበት በልጃቸው ብቻ ሳይሆን የልጅ ልጅ በሕይወትህ የምታይበት ባለቤትህ፣ ተስፋ ቆርጥ መቁረጥ ጫፍ የደረሰችውን ባለቤትህ ይህን ቡሽራ የምታገኝበት የሆነ ልጅና የልጅ ልጅ ይመጣልሃል። እስሓቅ ወሚወራ ኢስሓቅ፣ ያዕቁብ ከኢስሓቅ ጀርባ ደግሞ የልጅ ልጅ ያዕቁብ ይመጣል የሚልን ብሳሬ ይዘው ነው የመጡት ማለት ነው እና ወለቀድ ጃአት ሩሱሉና ኢብራሂም ቢልቡሽራ ቃሉ ሰላምን ቃለ ምልልሳቸው ራሱ መጥተዋል። ቃለ ምልልሱ መላይኮች ምን አሉ? ኢብራሂም ዓለይ ሰላም ምን መለሱ? ምን አይነት ነገር ተከሰተ? በምን አስተናገዳቸው? የሚለውን የሚያሳይ ነገር ይመጣል ማለት ነው እና ኢብራሂም ዓለይ ሰላም ዘንድ ሲመጡ እነዚህ መላይኮች መላይካች መላይካ መሆናቸውን አያውቅም። በሰው ከዚህ በፊት የሆነ ታሪክ ላይ አንስተናል፣ ሰው መስለው የሚመጡበትን ሁኔታ ማለት ነው። እና ኢብራሂም ደግሞ በጣም አጅብ የሆነው ነገር በወቅቱ በዚህ ክስተት ብቻ አይደለም እንግዳ አክባሪነታቸው የሚታወቀው፣ በሌላውም ጊዜ ኢብራሂም ዓለይሂ ሰላም እንግዳን አክባሪ፣ ቤታቸው በእንግዳ የተሞላ ነበረ ማለት ነው። እና ያን ጊዜ ወዲያው ነው እንግዳዎቹ ከመጡ በኋላ ሰላም ከተለዋወጡ በኋላ ሰላምታቸው ውስጥ ራሱ የሚገርም የሆነ ትምህርት አለ ኋላ ላይ የምናየው የመላይኮች ሰላምታ እና ኢብራሂም አለይሂ ሰላም ለመላእክቶች የመለሰበት መንገድ ፍጹም ይለያያል። ቋንቋ ይገለጻው ማለት ነው። ኢብራሂም ምን ያህል የደነቁ ሰው ትልቅ ሰው መሆናቸውን የሚያመለክት ነገር ማለት ነውና፣ ምናልባት ምን ቀረበ የሚለውን ነገር እና የሚቀርበውን ነገር ምግቡን ቀጣዩ ክፍል ላይ ምን እንደቀረበም እንመለከታለን። ሰዓቱ ስለሚገድበን ማለቱም ታሪኩ በጣም አጓጊ ፓርት ላይ ነው ያለነው። ኢንሻአላህ በቀጣዩ ክፍል እንጨረሰው